የጌታ ሰላም ለሁሉ ሰው ይሁን። ዛሬ የአገልጋይ የትኩረት አቅጣጫዎች በሚል ሀሳብ ደግሞ አንዱን እናገራለሁ። አገልጋይ ሊያተኩርባቸው የሚገባ ሦስት ነገሮች አሉ። ከእነሱ ውስጥ የመጀመሪያውን እናገራለሁ ዛሬ። አገልጋዮች የአዲስ ኪዳን አገልጋዮች ልናተኩርባቸው የሚገባ ትኩረታችንን ልናስቀምጥባቸው የሚገባ በየቀኑ ስለማገልገል ማገልገል ባሰብን ቁጥር በልባችን በአእምሯቸው ውስጥ ሊኖሩ የሚገባ ሶስት ጉዳዮች አሉ። እኔ በዋናነት ያሰብኳቸው ሶስት ጉዳዮች አሉ። ከእነሱ አንዱን እናገራለሁ። አገልጋይ ውጤታማ ለመሆን አገልጋይ፣ ፍሬያማ ለመሆን አገልጋይ፣ መልካም የሆነ በጎ የሆነ ትክክል የሆነ መጽሐፍ ቅዱሳዊ የሆነ አገልግሎት በእግዚአብሔር ሕዝብ ፊት ለማቅረብ ለእግዚአብሔር ሕዝብ ለመስጠት ሊያተኩርባቸው ከሚገባ ነገሮች አንዱና ዋናው እግዚአብሔር ነው አገልጋይ። እግዚአብሔር ላይ በዋናነት ማተኮር ይገባዋል። በዋናነት በመጀመሪያ በእግዚአብሔር ላይ ማተኮር አለበት አገልጋይ። መጽሐፍ ቅዱሳችን ሁለተኛ ዜና ምዕራፍ 29 ቁጥር 11 ላይ በፊቱ ትቆሙና ታገለግሉት ዘንድ ይላል። በፊቱ ትቆሙና ታገለግሉት ዘንድ እግዚአብሔርን ከማገልገል በፊት በፊቱ መቆም ይቀድማል። አስቀድመን በፊቱ እንገኛለን። አስቀድመን እግዚአብሔርን እንፈልጋለን። አስቀድመን በእግዚአብሔር ላይ እናተኩራለን። አስቀድመን ወደ እግዚአብሔር እንጠጋለን። ምንድን ነው ምክንያቱ? የመልእክታችን ምንጭ እግዚአብሔር ነው። የምናገለግለውን ነገር የሚሰጠን እግዚአብሔር ነው። ለሕዝቡ የምንሰጠውን ነገር ለሕዝቡ የምንነግረውን ነገር የምንቀበለው ከእግዚአብሔር ነው። እግዚአብሔር ያላከንበትን አገልግሎት አናቀርብም። እግዚአብሔር ሳይናገረን አንናገርም። ከእግዚአብሔር ሳንቀበል ለሕዝቡ ልንሰጠው የምንችለው አንዳች ነገር የለም። ስለዚህ በእግዚአብሔር ላይ እናተኩራለን። ምንድን ነው እግዚአብሔር እያሰበ ያለው? እግዚአብሔር ለዚህ ህዝብ ያዘጋጀው ነገር ምንድን ነው? እግዚአብሔር በዚህ ጊዜ እኔ ለማገለግለው ህዝብ ያለው ዓላማ ምንድን ነው? እግዚአብሔር ይሄ ህዝብ ምን እንዲሰማ ይፈልጋል? ለዚህ ህዝብ ምን እንዲነገረው ይፈልጋል? የሚለውን ነገር ለማግኘት መልእክትን ለመቀበል የእግዚአብሔርን ሐሳብ ለማወቅ በእግዚአብሔር ላይ ልናተኩር ይገባል። ሐዋርያው ጳውሎስ ጢሞቴዎስን ሲመክር ደጋግሞ ደጋግሞ እግዚአብሔርን መምሰል ይላል። እግዚአብሔርን እንድንመስል ትኩረታችን በሱ ላይ መሆን አለበት ሙሉ በሙሉ ሙሉ በሙሉ በእግዚአብሔር ላይ ማተኮር አለብን። የምናሄድባቸውን ስፍራዎች ከማሰባችን በፊት የምናገለግለውን ሕዝብ ከማሰባችን በፊት በዚህ ቀን እንደዚህ ያለ ቦታ እሄዳለሁ ብለን ከመወሰናችን በፊት በእግዚአብሔር ፊት እንቆማለን። ትኩረታችንን በጌታ ላይ እንሰበስባለን። ተሰብስበን ልቦናችንን፣ ሐሳባችንን ሰብስበን በእግዚአብሔር ፊት እንገኛለን። እግዚአብሔር የሚነግረንን እንሰማለን። እግዚአብሔር የሚሰጠንን እንቀበላለን። እግዚአብሔር እንድንሆነው የሚሻውን ነገር አስቀድመን እንሆናለን። እግዚአብሔር እንድንገኝበት በሚፈልገው ቦታ አስቀድመን እንገኛለን። ከመላካችን ከመሄዳችን በፊት የእግዚአብሔርን ሐሳብ እንለያለን። ከመሄዳችን በፊት ይሄንን እንድናደርግ ደግሞ ሙሉ በሙሉ ትኩረታችን በጌታ ላይ ሊሰበሰብ ይገባል። በእግዚአብሔር ላይ ሊሰበሰብ ይገባል። ወደ እግዚአብሔር ልባችን፣ ሀሳባችን፣ ሙሉ ማንነታችን ወደ እግዚአብሔር ሊጠጋ ይገባል። ወደ እግዚአብሔር ሊቀርብ ይገባል። መልእክታችን ከዚያ ስለሆነ ከእግዚአብሔር ካልተቀበልን ለሕዝቡ የምንሰጠው ነገር ስለሌለ ከእግዚአብሔር ካልሰማን ለህዝቡ የምንነግረው ነገር ስለሌለ ትኩረታችንን ሀሳባችንን ሁሉ በጌታ ላይ እናደርጋለን። ስለዚህ አገልጋይ ሊያተኩርባቸው ከሚገባ ነገሮች ዋነኛው እግዚአብሔር ነው። እግዚአብሔር ላይ እናተኩራለን። የምንላከው ለሱ ስለሆነ የምናገለግለው እሱን ስለሆነ የምንሰማራው በሱ እርሻ ላይ ስለሆነ የምንሰማራው በሱ ሕንፃ ላይ ስለሆነ አስቀድመን ትኩረታችንን ሰብስበን እንዲሰራለት የሚፈልገውን ነገር ለይተን አጥርተን እንሰማለን፣ እናያለን፣ እንቀበላለን። ወደ ማገልገል ወደ ህዝብ የምንሄደው ከዚያ በኋላ ነው። እንደዚህ ካልሆነ እንስታለን። እንደዚህ ካልሆነ እናሳስታለን። እንደዚህ ካልሆነ አሮን በህዝብ ላይ በህዝብ ጩኸት ላይ በህዝብ ጫጫታ ላይ በህዝብ ፍላጎት ላይ በህዝብ ጥማት በህዝብ መንፈሳዊ ስካር ላይ አተኩሮ ጥጃ እንደሰራላቸው እግዚአብሔርን እንዲያመልክ ተጠርቶ የወጣን ህዝብ ቁሳቁስ ወደ ማምለክ ልንመልስ እንችላለን። ትኩረታችን በእግዚአብሔር ላይ ካልሆነ እግዚአብሔር ከዚህ ይታደገን። ልናስበው ልናተኩርበት በሚገባ ላይ አተኩረን ልንቀበለው የሚገባን ተቀብለን እንድንሰማራ ልንተጋ አምላካችንን በጸሎት በትጋት ልንፈልግ ቃሉን ልናሰላስል ልናነብ፣ ልናጠና ይገባናል። ጌታ ይባርካችሁ።